ሰላም እንዴት አላችሁ? ወዳጆቼ እንዴት ከረማችሁ? ሰንበታችሁ ልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቺዝ ፒጣ ነው። ከዜሮ ጀምሬ ከስክራች ፊላ ከፍቼ እሰራለሁኝ። ስለዚህ በጣም ቀላል ነው። እንዴት ነው ማዘጋጀው የሚለውን እናያለን። አብራችሁ ነው ከምንሰራበት ግብዓት ስንጀምር እንግዲህ አይብ ያስፈልጋችኋል። ትክክለኛ እነሱ የሚሰሩት ወይም እዚህ ሀገር፣ ያለሁበት ሀገር የሚሰራው ዱፌታችዝ ነው። ነገር ግን ደግሞ እኔ እህታችሁ ሁሉም አበሻ ሁሉም ኢትዮጵያ ሀገር ቤት ያለ ሰው እንዲሰራ ብዬ በአይብ እንግዲህ ዛሬ እንሰራለን። ከዛ በመቀጠል ዱቄት ያስፈልገናል። ጨው አዘጋጅቻለሁ፣ ቁንዶ በርበሬ፣ ቅቤ፣ የገበታ ቅቤ። የገበታ ቅቤ እንዴት እንደሚዘጋጅ ከዚህ በፊት አሳይቻለሁ። ምንም ብዙ ፕሮሰስ አያስፈልገውም። የምንደው ለጋ ቅቤ የጭንቅላ ቅቤ የሚባለው ማለት ነው። ውሃውን በደንብ አውጥቶ ጨው መጨመር ነው። እዚህ እንግዲህ እርጎ አለ ዩገርት ከዛ ሰሊጥና ከላይ ነስነስ እናደርግበታለን። በመቀጠል እንቁላል ያስፈልገናል ማለት ነው። መጀመሪያ እንግዲህ የምናደርገው ምን መሰላችሁ፣ ሊጥ ነው የምናቦካው። ፒጣ ለመስራት እንግዲህ በተገዛም ፊላ መስራት ይቻላል። ነገር ግን ደግሞ የሚገዛውን ሁሉም ሰው ሁሉም ቦታ ሊያገኘው አይችልም። ፌታቺዝም እንደዛው ነው። ብዙ ጊዜ በፌታ ምግብ ሲሰራ ፌታቺዝ ምንድን ነው? ኬት ነው የሚገኘው? ትሉኝ ያላችሁ በጣም ብዙ ልጆች ማለት ነው። ያንን በማስመልከት ነው እንግዲህ በሀገራችን። አይ በደንብ ውሃውን አጥላችሁ በጨርቅ አድርጋችሁ በደንብ ጽድት ብሎ ውሃው ከጠለለ በኋላ ፍርፍር ሲል ከዚህ በኋላ የምናደርገውን ሂደት ተጠቅማችሁ ቆንጆ ቺዝ ፒጣ ልትሰሩ ትሻላችሁ ማለት ነው። ከዛ ምንም አንጨምርበትም፣ ትንሽ ጨው የምናደርግበት ሰላም እንደዚህ ሶስት አራተኛው ውሃ ጨምረን እናቦከዋለን። ከዛ በእንደዚህ አይነት መልኩ በደንብ ካሸነው በኋላ እዚህ ጋ ትንሽ ዘይት እጄ ላይ አደርግና ታቸ ከሽቦ ላይ አወጣዋለሁ፣ አነሳዋለሁ። ሊጡ ልስልስ ያለ ሊጥ፣ እንደዚህ ልስልስ አድርገን ማብኳት መቻል አለብን። ይሄን በማሽን ያደረኩትን ሂደትም በእጃችሁም በደንብ አርጋችሁ ሽታርጋችሁ ማብኳት ትችላላችሁ። ከዛ በኋላ እንግዲህ ዚጋ ያዘጋጀሁት እኔ ታፐራለኝ ሳህናለኝ ሳህን አለኝ በእንደዚህ አይነት መልኩ እንዳይደርቅብኝ ዘይት እንዲያስነካካው እና ክዳንም ስላለው ያን ያህል አይደርቅም ግን ለማንኛውም እንቅስቃሴ ዘይት ብናደርግበት በጣም ቆንጆ ነው። ከዛ በኋላ ግጥም አድርጌ ዘግቼ ፍርጅ ውስጥ አስቀምጣለሁ። ይህ ደግሞ የሚያገለግለው ስንዘረጋው ስብስብ እያለ አያስቸግረንም። እኔ አሁን ብዙ ሰዓት የለኝም፣ ረጅም ሰዓት አላስቀምጠውም ግን ማታም አብኩታችሁ ለበነጋታው ብትሰሩት የበለጠ በቆየ ቁጥር በደንብ ያረፈ ስለሚሄድ ሊጡ ለመዘርጋት አስቸጋሪ አይሆንም። እኔ ግን በተሻለኝ መጠን በአንዴ ሰዓት 45 ደቂቃ የሚሆን አንድ ሰዓት የሚሆን አስቀምጧለሁ ማለት ነው። ፍርጅ ውስጥ የግድ ታበር መሆን የለበትም፣ በፕላስቲክ ጠቅላችሁም አሁን ለመክፈት ማስቀመጫው ሊጥ ብቻ ነው። በቡላ ፋንታ ኮርን ስታርች ማድረግ ትችላላችሁ። ሌላውን ነገር አነሳሳለሁ። ለምን በነፃነት ፊላውንድ ከፍት ማለት ነው። ታዲያ እዚህ ጋር እንሰንሳለሁ። እዛልክ መዞሬላ መዞሬላ የምታከል እንደዚህ እየቆረኩ አስቀምጣለሁ። እዚህ ጋር የፉርኖ ዱቄት ከምታረጉ ይልቅ ማለት ነው የኢትዮጵያ የሚፈጨው ስንዴ አለ አይደለ? እሱን ብታረጉት በቃ የመጨረሻ በጣም አሪፍ ነው የሚሆነው። ግድ አይደለም። የግድ በጣም የደቀቀ ኦል ፐርፐስ ፍላወር የምናረገው ማለት ነው። ወይም መቀላቀል ምትችላላችሁ የሆነ በቃ ደስ የሚል አይነት ጣዕም አለው። እኔ በበለጠ ወደዋለው እሱን። አጋጣሚ ግን አሁን ስለሌለኝ ለዛ ነው እንደዚህ የምሰራው እና ደግሞ ሁላችሁም በቀላሉ ስለምታገኙ ማለት ነው። ኦል ፐርፐስ ፍላወር ለማንኛውም አራት እየቆጠር ነው የምናረገው እንደዚህ ነገር። ከዛ መዳመጫችንን እንደዚህ እንሰንስበታለን እንደዚህ እናደርግና ሳህናችን ላይ እናስቀምጠዋለን። በደንብ አርጋችሁ ወይ ኮርን ስታርች ወይም ኮርን ፍላወር የምንለውም ማለት ነው። ወይም ደግሞ ቡላ በደንብ አርጋችሁ መነስመስ መቻል አለባችሁ። አለበለዚያ እየጠባበቅባችሁ እና አይላበቅላችሁ ተቀባይ ይሆናል። እንደዚህ እንትሰነስ ታላችሁ በኋላ ላይ ታራግፍታላችሁ። ችግር የለው። አንሶ ከሚጠባበቅባችሁ በስቶ ቢራገፍ ይሻላል። ስላላ መላላ እንዳይሆንብን በተቻለ እንደዚህ በቆመቶ ከዛ ዞራ ጋር ስናደርገው አይ ቲንክ ትክክል ይመጣል። እንዲህ ክብ የሚመስል ነገር ይመጣል። ሶስተኛ ሊጣችን እዚህ ጋር ግን እንቀጥላለን። አራተኛ አምስተኛ እያለን እንቀጥላለን። ስንትን ያደርግ ነው? አንድ ሁለት፣ ሶስት፣ አራት፣ አምስት ከስንት እናርግ ከታች አራት ከላይ ሶስት አይነት ነገር ከዛ እዚህ ጋር እናደርገውና አሁን ደግሞ ሁሉንም አንድ ላይ እንዳመጠዋል። ከተያያዘ ያረግ ነው ቡላ በቂ አይደለም ማለት ነው። ካልተያያዘ ፐርፌክት ሆነ ስራ ሰርተናል ማለት ነው። ዝም ብላችሁ የምታሽከረኩት ጥብቅ አታደርጉትም በጣም እንዳይጠባበቅባችሁ ማለት ነው። ከበቂ በላይ ቡላ አድርገናል ብዬ አስባለሁ። ስለዚህ አያዝብን በዚህ በፊላ እዚህ ሀገር ማስተራቸውን የሰሩ ሰዎች ከዚሽ ከምታክል ሊጥ በቃ አንድ ጠረጴዛ ሙሉ በቃ አንድ አንሶላ የሚያክል ፊላ ነው የሚያዘጋጁት። አንዳንዶቹ እንደሁም በእጃቸው ብዙ አያስፈልጋቸውም። ትርኢት ነው የሚታየው፣ በጣም ጎበዞች ናቸው። ለማንኛውም እኛም እንዳቅማችን በምናቀው እንደዚህ እንሰራለን። እንትናችን እናምጣ። ይበቃናል ብዬ አስባለሁ። እንደዚህ እንለካና ይበቃናል። ከዛ እዚህ ጋር ይታያችዋል፣ ሁለት መቶ ግራም ቂቤ ነው። እሱን አቀልጣለሁ በየመሀሉ የምናደርገው እንግዲህ ቅቤ መብላት የማትፈልጉ ሰዎች አሮኑ እንዴት እንደምታደርጉ ምክንያቱም ሁልቀን እንደምናገረው ይሄ ቺስ ፒጣ ቫቅላባ ምናምን ሲሰራ በቃ ቤዚክ ግብአቱ ቅቤ ነውና ያው አመጣጥ ነው ባላንስ አርጎ ሁሉ ያለ መብላት ነው እንጂ ምን ያለ ቅቤ ከሰራ ነው ትክክለኛ ትክክለኛውን ተማናገኝ ወይም ደግሞ ዘይት በጣም ማድረግ ብቻ አለብን ኦሊቭ ኦይል ማድረግ ትቻላችሁ ወይም የምትወዱት ሰሊጥ ዘይት ካላችሁ ማድረግ ትቻላችሁ አለበለዚያ ግን በደንብ ካላደረጋችሁበት በቃ ሊጡ ይጠባበቃል፣ ጥሩ አይነት ቴክስቸር አይኖርም። ስትበሉትም የሆነ ጥርስ የሚያደክም አይነት ነገር ነው የሚሆነው። ከዛ እንዲን ተከታታ ካልፈልግ ይታያችኋል። ገና በደንብ ያልቀለጠም ቂቤ አለ። በቃ ማቅለጥ ብቻ የምንፈልገው እንደዚህ ዘወር እናደርገውና አሁን ወደ ስራችን እንገባለን። ኦቭን የለኩሻ አለው በ180 ዲግሪ ሴልሺየስ ይሄን አሁን ለሳምቡሳ ብንፈልገው ኖሮ ማለት ነው። ባለፈው ቪዲዮ ላይ ያላችሁ ሰዎች ካላችሁ ሄዳችሁ ማየት ትሻላችሁ፣ ወደ ኋላ መለስ ብላችሁ። የረጅም ጊዜ ቪዲዮ አይደለም። በምጣድ ሞቅ ሞቅ ስናደርገው የበለጠ እንግዲህ ክሪስፒ አይነት ነገር ይሆናል ማለት ነው። በዚህ ግን የምሰራው ማለት ነው በበነጋታውም ፍሪጅ ውስጥ አስቀምጠን ምናምን የሚበላ ነገር ስለሆነ ይሄ ያንን ሂደት ማድረጉ ያን ያህል አስፈላጊ አይደለም፣ እና ደግሞ ትክክለኛው የቺዝ ፒጣ በእንደዚህ አይነት መልኩ አይደለም የሚሰራው፣ እና ለዛ እንግዲህ እንደዚሁ እንዳለ ነው የምጠቀምበት ማለት ነው። መጀመሪያ ግን እዚህ ጋር ምን እናደርጋለን መሰላችሁ? ቅድም ያነጠርነውን ቅቤ እንደዚህ እናደረጋለን። ከዛ ይሄን እንደዚህ እንጠራርገውና ካለ ምናልባት ይሄ ምንድን ነው ቡላው እናነሳሰዋለን። አንዳንድ እያደረግን እንደዚህ እያራገፍን እንደዚህ ወደ አዘጋጀ ነው መጋገሪያ ትሪ ላይ እናደርገዋለን። ከዛ እንደገና ቅቤ እናረጋለን ታያችኋል። ብቻ እንቀባለን። ከዛ እዚህ ግርግዳ ግርግዳው ላይ ኢትስ ኦኬ ስትመልሱት እንደገና እንደዚህ እናረግፋለን። በነገራችን ላይ ቡላ ወይም ኮርንስታርች ያርጋችሁ እንደዚህ ካረጋችሁ በኋላ ማለት ነው ከዘርጋችሁ በኋላ ብዙ አታቆዩት። የቆየ በሄደ ቁጥር ሂሚዲቲ የሊጡ ማለት ነው ሊያጠባብቅባችሁ ይችላል። ስለዚህ ወዲያውኑ ወደ ስራችሁ መግባት መቻል ያለባችሁ በተሻለ ደግሞ አራግፋችሁት ማለት ምክንያቱም ሊጥ ማግኘት ትፈልጋለሽ አለ ስታርች ብቻ እንዳይሆንባችሁ። ወደቀውን እንደዚህ እናደርገዋለን። ተጣበቅ ተጣበቅ ተጣበቅ ተጣበቅ እንደገና ታያችኋል ቄቤት ከዛ ሶስተኛውን እንደገና እንደዚህ እናራግፋለን። ትርት ለስራ እንደ ወደ በጭንቅላቴ እያሽከረከርኩ እዛ ሌላ ቅቤ ሌላ የመቀባት ሂደት እዚህ፣ ግርግዳ ግርግዳ ይሄ ዙሪያ ዙሪያ ያረኩት ስናጥፈው፣ እናረግበታለን። ለዛ ነው የተቻለ ለመነካካት እንሞክራለን። ከዛ እንደገና ጠረቅ ጠረቅ ትንትን ይቀረን፣ ሁለት ሶስት አራትን ይቀረን ሰባት ያለው እንደዚህ ጠረግ ጠረግ እናደርገዋለን። የተረፈውን ደግሞ ስናራግፈው እንደዚህ በእጃችን ይራገፋል። ምንም ቪዲዮ ቢፈጥንባችሁ እንኳን በቃ አንድ አይት ደስ ስለምናረግ ምንም አይነት መወዛገብ አይፈጠርም። አይደለ መዳመጥ፣ ከዛ መደርደር፣ እያንዳንዱ በየመሀሉ ቅቤ ማድረግ። አንዳንድ ጊዜ እኔ ሳወራም ስሰራም በጣም ፍጥንጥን ላለው ለቪዲዮ ብቻ ሳይሆን ኖርማሊም ቀስ ብሎ ነገር ብዙ አልችልም። እንደምታውቁት አንዳንዶች እንደምትሉኝ ፈጠን ፈጠን ያልኩ ነኝ እና ነገር ግን ደግሞ ምንም እንትን አይልም፣ አያወዛገብም። እዚህ ጋር ብዙ ቅቤ አናረግ። ለምን እንትን የምናደርግበት ነው አይቡን የምናረግበት ነው። ከዛ እዚህ ጋር ምን እናረጋለን መሰላችሁ? ትንሽ ጮ እንደዚህ እንጨምራለን። ምክንያቱም የኢትዮጵያ አይብ ስለሆነ ማፈታችን ስካረጋችሁ አይጠበቅባችሁም ማድረግ። ከዛ እዚህ ጋር ሁለት ማንኪያ ዮገርት ወይም እርጎ ውሃ የወጣለት እርጎ ማለት ነው አድርጊያለሁ። ከዛ በኋላ እዚህ ጋር እንቁላል አደርጋለሁ፣ ሶስት እንቁላል እንቁላሌ ንጹሕ እንደሆነ ስለማቅ ነው። ምንም እንደዚህ ማርቅ ላይ ፍታው ላይ ማርቅ ከዛ ይህችን ቅርፊቷን እናወጣለን። ቅርፊት ለማውጣት በነገራችን ላይ ዋነኛው መሳሪያ የራሱ የእንቁላሉ ቅርፊት ነው። ከዛ እኛ ምን እናረጋለን መሰላችሁ ትንሽ እንደዚህ ቆንዶ በርበሬ እናረጋለን። ከፈለጋችሁ እናንተ ጦስኝ ማረግ ትችላላችሁ። ትንሽዬ ወይ ብዙ አይደለም። ከዛ ይሄን አብረን እንቁላሉ የሚገባው ለምን መሰላችሁ ጠንካራ እንዲያረገው ነው አይ በባህሪው ክንጥልጥ የሚል ነገር አለ አይደለ እንከር እንዲያረገው ማለት ነው የወገርቱን ደግሞ የጨመርኩትኝ አፍ ላይ ክሪሚ ነገር እንዲኖረው እንቁላሉ ድርቅ አድርጎት እንቁላል በዳቦ አይነት ነገር የምንበላ አይነት ስሜት እንዳይሰማን ማለት ነው ስለዚህ ሁሉም ነገር የገባው ነገር በምክንያት ነው በተቻለ መጠን የምናረገው ነገር የምንበላውን ምግብ ለምን እንደሚጠቅመው የምንጨምረው ነገር ለምን እንደሚጠቅመው የሚለውን ለጨመረ የሚለው ነገር ብናቅ የተሻለ ነው። እስኪ አሁን ይታያቸዋል። እንደዚህ ያድርገናል። ከዚ እንደገና እረግፈን እንጠርጋለን። በዚህ የተቻለውን እዛ የቅድሙን ቂቤ ያው እኛ ስትሬት ለምን ይቅርብን? እንዴት ነው የምናደርገው? ምናምን እንደዚህ አይነት ነገር የእውነት በለቀ ይታይቸዋል። ረዘመ በእውነት ሌላ ሌብል ላይ ደርሰል። ሌላ ሌብል ላይ በቃ እንትን እንላለን እንከፍታለን። በአቅላባ ቤት እንደዚ ለፈን ያክል ነው። እንደዚህ ቅቤያችን እናደርጋለን። እንደገና ከዛ አንዴ ተሽከርክረን አንዴ ቅድሞ አንትሬት እንደገና እንደዚህ አድርገን ከዛ እንደዚህ እናደርጋለን። መሽከርካችሁ ግድ ነው እንድታረጉ እናንተም እሺ። ከዛ ምን አረግ መሰላችሁ? ቅቤ ካደረግን በኋላ እዚህ ጋር እያንዳንዱ ፊላ ስናጥፋው እንደገና እናደርግበታለን ቅቤ ይሄ እዚህ ጋር ቅርፊቱ እንዴት ድርቅ ብሎ ከሽ ከሽ ሲል እንዴት እንደምወደው ብታይ፣ በጣም ብሶ ነው የሚወደው። እኔ ብቻ አደለሁ። አሪፍ ነው ግን በደምብ ከደረቀ እና እንደዚህ ቅቤ ተደርጎበት ካልተጣበቀ ነው። ከተጣበቀ እንኳን ብዙም ደስ አይልም። በቂ ያክል ስለጠፍን አሁን ይሄኛውን ዝም ብለን እንደዚህ እጥፍ እጥፍ እናድርጓል አንሸበሽበው። እዛ እዚህ ጋር የመጨረሻው እንደዚህ እናጥፍና ከዛም ቆርጠዋለን። በኋላ ላይ ለመቁረጥ እንዳንቸገር ማለት ነው። መጀመሪያ አራት ቦታ ከዛ ስምንት ቦታ ታይቷል እንደዚህ አይነት መልኩ ከቆረጥ ነው በኋላ ምን እናደርገዋለን መሰላችሁ በሹካ እንደዚህ በሳበሳ እናደርገዋለን ለምን እንዳይነፋና ከቺዙ ጋር እንዳይለያይ መሀል ለቺዙ ቁጭ እንዳይል ማለት ነው እንደዚህ እናደርገዋለን ከዛ ሌላ ምን እናደርጋለን እንደዚህ ውሃ ከላይ እናርከፈክፍበታለን ለምን እንፋሎቱ የውሃው ሲ እስከሚመጥ ድረስ እንዴት ነው ከላይ ያለው ድርቅ ያለው ይሆንልናል ማለት ነው። ዳቦም ስንጋገር በቦል ኦቨናችሁን ውስጥ ውሃ ከከተትን ከላይ ለስላሳ ከሚሆን ይልቅ ቅርፊቱ ድርቅ ያለ ከሽከሽ የሚል የመሆን እድሉ ሰፋ ያለ ነው። እዚህ ጋር ከዛ መጨረሻ ላይ ምን አለ መሰላችሁ ሰሊጥ አለ። ሰሊጣችን እናደርጋለን። አለማድረግም ትችላላችሁ። ከፈለጋችሁ ጥቁር አዝሙድ ደግሞ ማድረግ ትችላላችሁ። ደስ ያላችሁ ጥቁር አዝሙድ ስታረጉ በጣም ግን ያለ ስለሆነ በዚህ ልክ ብዙ አይደለም፣ በጣም ትንሽ። ከዛ አማትበን ወደ ኦቨናችን እንከተላለን። ከ30 እስከ 45 ደቂቃ እንሰጠዋለን፣ እያየን ማለት ነው እንደ ኦቨናችን ከዛ በእንደዚያ አይነት መልኩ እናወጣዋለን። ትንሽ ቀዝቀዝ ሲል ቆርጠን ውስጡ ምን እንደሚመስል ደግሞ እናየዋለን።

ዚህ ቆርጣችሁ እመቤት መሆን ካማራችሁ እንደዚህ ትበላላችሁ። አስፈለጋችሁ ደግሞ እኔ ባህላዊ ነው የምትሉ ከሆነ ፋችሁን በደንብ ከፈት ታረጉና

ልስ ልስ የማለት ነገር አለው እና የእኛ ልሞ ሀገር አይብ የሆነ ወተት ወተት የማለት ጸባይ ያለው እና የመጨረሻ በጣም የሆነ ወተት ወተት ያለ ልስልስ ያለ ቆንጆ የማይፈስ ደግሞ፣ እንዳያችሁ ደግሞ እንቁላሉ ደረቅ እንዲዳርጎታል እና በጣም ቆንጆ የሆነ ቺዝ ፒጣን የሠራ ነው። ሁላችሁም ሰርታችሁ የምትጠቀሙበት በጣም ደስ ይለኛል። እንደምትወቱም በጣም ተስፋ አደርጋለሁኝ። እንደ ሁልጊዜውም አስተያየታችሁን እጠብቃለሁኝ። በተረፈ እንግዲህ ለዛሬ የነበረኝ የቺስ ቢታስታር ይሄን ይመስል ነበረ። አዲስ ሆናችሁ የቻናሌ ቻናሌን ከወደዳችሁ ሰብስክራይብ አድርጋችሁ እንደረሱ ስራቱን ደግሞ ካደነቃችሁ በላይክ ፍቅራችሁ ግለጹ። ተረፈ በሌላ በቀጣዩ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።